ስም፣ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት ዘጠኝ የሚነበብ ስንክሳር። እረፍቱ ለሊቀ ጳጳሳት ሊዋሪዮስ ጥቅምት ዘጠኝ በዚች ቀን ቅዱስ አባት የሮሜ አገር ሊቀ ጳጳሳት ሊዋሪዮስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መንኩሶ የቤተክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ ያደገ፣ በሮሚ አገርም በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀጳጳሳት ሊሆን መርጠው ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡንም አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና ታናሹ ቆስጠንጢኖስም በሞተ ጊዜ ከሃዲው ኦሊያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖችን አሰቃያቸው። ይህም ኦሊያኖስ ለቆስጠንጢኖስ የአባቱ እህት ልጅ ነው። መንግሥትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያንን ወገኖች ሁሉ አሰቃያቸው። ይህ አባት ሊዋሪዮስም ከሮሚ አገር ወደ ቂሳርያ መጣ። ከቅዱስ ባስሌዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉሥ ኡሊያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና፣ ከዚህም በኋላ ተነስተው ሄዱ። ንጉሥ ኡሊያኖስ ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት? አላቸው። ቅዱስ ባስሊዮስም አንተን በሲኦል የቀብሩ ዘንድ ሳጥን ሊያሰራልህ ተው ነው ብሎ መለሰለት። በዚያን ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። በዚያንም የቅዱስ መርቆሪዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ፣ ክብር ባለቤት ጌታችን ኢየሱስ ክርስቶስ ላይ የዚህን ከሃዲ መሳለቁን አትሰማምን ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ አንቀላፋ። አባ ሊዋሪዎስም በእንቅልፍ ውስጥ ሳለ ቅዱስ መርቆርዮስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህ ከሃዲ በሕይወት አልተውም ሲል በሕልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያም ጊዜ ስዕሉን ከቦታው አጡት፤ እርሱ ሁሊያኖስ ወዳለበት ሄዷልና በጦሩም ወግቶ ገደለው። ወደ ቦታው መልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። እኒህ ቅዱሳንም ይህን ድንቅ ሥራ ባዩ ጊዜ መፈራትንና ባለሟልነትን እየተመላ የኢየሱስ ክርስቶስ ምስክር ሆይ ኡልያኖስን ገደልከውን? አሉ። ያን ጊዜም አዎን እንደሚል ስዕል ዘንበል አለ። እኒህም ቅዱሳን ሊዋሪዎስና ባስሊዎስ ደስ አላቸው። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያምን ዩማኒዮስ ነገሰ። እኒህም ቅዱሳን ከእስር ቤት አወጣቸውና ወደ ቦታቸው ተመለሱ። ይህም አባት ሊዋሪዎስ አርዮሳውያንን እጅግ ይጠላቸው ነበር። ከክርስቲያን ወገኖችም ለይቶ ያሳዳቸዋል። መልካም ጉዞንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን ሰባት ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። እረፍቱ ለሊቀ ጳጳሳት አትናሲዮስ። በዚችም ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናሲዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ ባህታዊም ሆኖ የሚያገለግል ቅን ትሁት በበጎ ሥራ ሁሉ ፍጹም ሆነ። ሊቀጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእርሱ ጋር ይህን አባት እንዲሾም ወደ ሀገረ ሰልቅ ሊቀጳጳስ ወደ አባ እልመፍሪያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም ሀምሳ ቀኖች ያህል ጠብቀው አባ አትናሲዮስን ሹመውት ወደ የሀገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሠረት ሊቀ ጳጳስ አባ እልመፍሪያን መጣ። ወደ ሶርያም ድንበር ሀገረ አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባ አትናሲዮስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ። እንዲህም አለ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንንም ብሎ በቁርባኑም ቢሆን በማዕጠንትም የአባ አትናቴዎስ ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባ አትናቴዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፣ ልቤ ትባረክህ ትመርቅህ ዘንድ ታዘዝልኝ። ሕዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው እኔ ወደ አንድ ቦታ ሄጄ አንድ ዓመት ያህል ቆያለሁና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው በእኔም ፈንታ እሰር ፍታ። ረዳቱም ይሻለው። ከዚህም በኋላ አባ አትናሲዮስ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሂዶ ወደ ሀገረ ስልቅ ደረሰ። የሊቀ ጳጳሳት አባ እልመፍሪያንን ደጅ አንኳኳ። በረኛውም ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ እሻለሁ ብሎ መለሰለት። ነግሮለትም አስገባው። አባ እልመፍሬያን አንተ ከወዴት ነህ? አለው። እርሱም ተሶሪያ አገር ነኝ የዕለት ሲሳይና ልብስ አጥቼ መጣው። በጥላህም ስር ሁኜ ላገለግል እሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን? አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባ አትናሲዮስም የሊቀ ጳጳሱን የቤት ውስጥ ሥራ የፈረሶችንና የበቅሎቹን ፍግ እስኪጠርግ የሚሠራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሠራል፣ ምንም ምን ሥራ አይቀረውም። እንዲሁም ለመነኮሳቱ ቤታቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህም በኋላ አትናሲዮስን ድቁና ይሾመው ዘንድ ሊቀ ጳጳሱን መነኮሳቱ ማለዱት። በእሁድም ቀን አባ እልመፍሬያን ወደ ቤተ ክርስቲያን ገብቶ ድቁና ሊሾመው አባ አትናሲዮስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ደሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ድቁና አለኝ አለው። ሊቀ ጳጳሱም ከትዕግስቱና ከትህትናው የተነሳ ደነቀ። በድቁናም እንዲያገለግል አዘዘው። በድቁናም እያገለገለ ሰባት ወር ኖረ። ሊቀጳጳሱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾምህ ጠርቶሃል አለው። አባ አትናሲዮስም ሰምቶ አለቀሰ። እንዲተወውም አለደው። ባልተወውም ጊዜ አባቴ ይቅርበለኝ፣ እኔ ቄስ ነኝ። መነኮሳትም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ ኤልመፍሪያንም አስተዋይነቱን፣ ያንደበቱን ጣዕም፣ የተደራረበ አገልግሎቱንም ተመልክቶ ጳጳሷ ለሞተባት ለአንዲት አገር ጵጵስና ሊሾመው ወደደ። ጳጳሳትንና ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትንም በእሁድ ቀን ሰበሰባቸው። አባ አትናሲዮስንም አቅርበው እንዲህ አሉት፣ ለእገሌ አገር ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው። እንደማይተውትም ባወቀ ጊዜ እርሱ የአንጾኪያ ሊቀጳጳስ አትናሴዎስ እንደሆነ ነገራቸው። የአመጣጡንም ሚስጥር ገለጸላቸው። በዚያን ጊዜ አባ እልመፍሪያን ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትውጠኝ ፈራለሁና ጌታዬ፣ የአንጾኪያ ሊቀ ጳጳስ አትናሲዎስ ውሃ እየቀዳ የፈረሶችና የበቅሎች ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ፣ ወዮልኝ አለ። ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት። እጆቹንና እግሮቹንም ሳሙ። ሊቀጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ፣ መስቀሎችንና አርዌ ብርቱን ያመጡ ዘንድ፣ በመንበር ላይም ያስቀምጡት ዘንድ አዘዘ። ከዚህም በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት። ሦስት ጊዜ አኪዮስ፣ አኪዮስ፣ አኪዮስ እያሉ ይህም ይገባዋል ማለት ነው። ቤተ ክርስቲያኑን አዙረው ወደ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱንም ሀገራቸውንም ባረከ። ለዚያችም አገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ እልመፍሬያን ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ ትናቴዎስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባ እልመፍሪያን ጋር አጅበው ወደ አንጾኪያ አገር ወሰዱት። አባ አትናሲዮስም አባ እልመፍሪያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ እልመፍሪያንም ጌታዬ ለእኔ አይገባኝም፣ አንተ በእግርህ ወደ አገሬ እንደመጣህ እንዲሁ እኔም በእግሬ ወደ አገርህ አደርስሃለሁ አለው። የአንጾኪያ አገር ጳጳሳትም የሊቀ ጳጳሳት አትናሲዮስን መምጣት በሰሙ ጊዜ ከሕዝብ ሁሉ ጋር ሊቀበሉት ወጡ። በታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ እልመፍሪያንም ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናሲዮስ በጎ አኗኗርን ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። እረፍቱ ለስጢፋኖስ ዘአንጾኪያ። በዝችን ቀን በካሃዲው ዲዮቅልጥያኖስ ዘመን በአንጾኪያ አገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ የኒቆሚዎስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሁኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ እየበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም። ለድሆችና ለችግረኞችም አብዝቶ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ነው። ይህንንም ቅዱስ ስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊትን መዝሙር ከዚያም የብሉይና የሐዲስ መጽሐፍትን፣ የመንፈስ ቅዱስ እውቀትን በላዩ ስቲሞላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ከገላውዲዮስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና፣ ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙ በአምልኮቱ ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝም ቢሆን ወደ ግራም ፈቀቅ የሚል የለም ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግስቱን ሊያወርሳቸው ወደደ። ከዚህም በኋላ የግብፅ አገር ወደሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግሥት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሥ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበር። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ ዓመፅና ግፍ ወዮ! ምን ዓይነት ዓመፅና ግፍ ነው! ክብር ይግባውና ክርስቶስን ከካደው በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ሥጋ የሚበላ ደማቸውንም የሚጠጣ ሆነ። የተመረጡ የመንግሥት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱ ውስጥ በችንካሮች ቸንክሮ የገደላቸው አሉ፣ በማረጃ አርዶ የገደላቸው አሉ፣ በጦር ወግቶ በእሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውንም በልጓም ለጉሞ ወደ ግብፅ አገሮች እስከሰደዳቸው ድረስ፣ ልቅሶና ዋይታም በአንጾኪ አገር እስከሞላ ድረስም ባል ስለሚስቱ ሚስትም ስለ ባል እናትና አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎች ሁሉ ስለ ወገኖቻቸው። የቅዱሳን ሰማዕታትም ሥጋቸው በሃገሩ ጥጋ ጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። በመጀመሪያ ይቱ ቀን ንጉስ ዲዮቅልጥያኖስ በግዛት ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ የጣዖት ቤቶችን እንዲከፍቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና። ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርህራሄ በሌለው አሟሟት እስኪሞት ብሎ የሚያዝ አዋጅ ደብዳቤ ጻፈ። የመንግሥቱን ታላላቆች ሁሉ፣ ሕዝቡንም፣ ታላላቁንም ታናናሹንም ሰበሰባቸው። ይህች የረከሰች ደብዳቤም በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስ በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር ሳትነት ልቡ ነደደ። ዲዮቅልጥያኖስም ተመለከተው እንደ ኢሜንትም አደረገው፣ እንዲህም አለው፣ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይህች የረከሰች ደብዳቤ በመጽሐፍህ የምታሳየው ይህ አመጻ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይህችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀዳደዳት። በጥሶም ጣላት። ንጉሥም ቅዱስ እስጢፋኖስ ይህ የምትሰራው ምንድን ነው? ለራስህ ጥፋትን አምጥተሃልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስ ራስ ለረጅም ጊዜ በንጉሥ ፊት ሁና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ፣ ዳግመኛም በስተኋላ በንጉሥ ላይ በሚመጣበትን ዐይኖቹ እንደሚታወሩ ምጽዋትንም እንደሚመጸወት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉሥ ሄሮድስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ስትዘልፈው ያዩት ዘንድ ብዙ ሕዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ሥራቸውም አይለያዩምና። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለጽ ሽቶ ነበር። ስለዚህም ተልቶ ተበላሽቶ እስኪሞት ሚስቱንም ምድር እስካዋጠቻት ልጇም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስም ዝሙቱን ግልጽ አድርጋ ዘለፈችው። ይህ ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሲገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው፤ አማልክቶቹም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችውም። በምድርም ውስጥ እንዲደፍኗ ታዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለችም። ሦስት ቀን ያህል አብዝታ እየተናገረች ትዘልፈው ነበር። ሕዝቡም ሁሉ ይሰሟታል፣ እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትና ሳጥኑን አሽገው ከጥልቅ ባሕር ውስጥ እንዲጥሉ ታዘዘ። በዚያን ጊዜም የእግዚአብሔር መልአክ ወረደ፣ ሳጥኑም ከባሕር አውጥቶ በባሕር ዳር አኖረው። እናቱም ሥጋውን እየፈለገችው በእግዚአብሔር ፈቃድ ከዚያ ደረሰች፣ አግኝታውም ወደ ቤቷ ወሰደችው። የመከራው ዘመን እስኪያልፍ በውስጥ ቦታ አኖረችው፣ በፊቱም መብራት አኖረች። የመከራውን ወራት ካለፈ በኋላ ያማረች ቤተ ክርስቲያን ሰራችለት። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መስተጋድል ሰማዕት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የፀሐይ ግርዶሽ በዚህችም ቀን በደግሰው በኢዮብ ዘመነ መንግሥት በሊቀ ጳጳሳቱ በአባ ቄርሎስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ሥራ ሆነ። በቀኑ እኩሌታ ፀሐይ ጨልሟልና ከዋክብት ታዩ፣ ሌሊትም ሆኖባቸው ሰዎች ፋናቸውን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልባቸው ለመኑት። ጌታችንም ወደ እርሱ የጮሁትን ሰምተው ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉ ዓለምም አበራ። ደስ ብሏቸውም ክብር ይግባውና ጌታችንን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸውም አላጠፋቸውም፣ ፈጥኖ ይቅር አላቸው እንጂ። ምስጋናውንም አብዝተው አመሰገኑ። ለእርሱ ምስጋና ክብር ገንዘቡ ነውና፣ ለዘላለሙ አሜን። የኤጲስቆጶስ ስምዖን መታሰቢያ። በዚችም ቀን የኤጲስቆጶስ ስምዖን የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሐዋርያው ቅዱስ ቶማስ ያደረገው ተአምር። በዚችም ቀን በሕንድ አገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያው ቶማስ እንደ ባሪያ ተሽጦ ወደ ሕንድ አገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉስ ጎንዶፎር አቀረበውና ሐናጺ እንደሆነም ለንጉሱ ነገረው። ንጉስም ስለሚችለው ሙያው ሐዋርያውን ጠየቀው። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉሱ መለሰለት፣ እኔ የጥርብ ስራን ሁሉ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን፣ በግንብ ሥራም ቤተ መንግስትን ሰራለው። ንጉስም እጅግ ደስ አለው። ቤተ መንግሥቱንም እንዲሰራለት ከሚሻው ቦታ ወሰደውና በመኖር ትሰራለህ አለው። ሐዋርያውም ከኅዳር መባቻ ጀምሬ በሚያዝያ ወር ጨርሳለሁ አለው። ንጉስም አድንቆ ሕንፃ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ አለ። ሐዋርያም ስለዚህ ነገር ችግር የለም አለ። ከዚህም በኋላ ንጉስ ለራሱና ከእርሱ ጋር ለሚሰሩ ሠራተኞች የሚሆን ብዙ ገንዘብ ሰጠው። ቅዱስ ሐዋርያ ቶማስም ተቀብሎ ሄደ። የንጉሱን ለንጉስ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉስ ላከ። ያን ጊዜም ንጉስ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ እንደ ልማዱ መጸወተው። ከዚህም በኋላ ንጉስ በመጣ ጊዜ ስለ ቤተ መንግስቱ ሕንፃ ጠየቀ። ምንም የተሰራ ነገር አላገኘንም። ነገር ግን ገንዘቡ ለድሆች ምጽዋቱኑ እንደ ተበተነ ሰማ። እጅግም ተቆጣ። በሚገድለውም ነገር እስኪመክር ድረስ ሐዋርያው ቶማስን ካመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉሥ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሠራ ቤተ መንግሥትን አሳዩአት። ጋዶንም መላእክትን ይህ ቤተ መንግሥት የማን ነው አላቸው። መላእክትም ለጋዶን ሐዋርያው ቶማስ ለንጉሥ ጎልዶፎር የሠራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉሥ ጎልዶፎር ነገረው። በዚያንም ጊዜ ወደ እስር ቤት ሮጦ ቅዱስ ሐዋርያው ቶማስንም አበኒሲንም ከሆይን ቤት አወጧቸው። ለሐዋርያው ሰገዱለት። የሀገር ሰዎችም ሁሉ ከንጉሥ ጎልዶፎር ጋር አመኑ፣ በአብ በወልድ በመንፈስ ቅዱስም ተጠመቁ። የጌታችን ኢየሱስ ክርስቶስንም ቅዱስ ሥጋውንና ደሙን አቀበላቸው። ከዚህም በኋላ ባረካቸውና ከእርሳቸው ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያው ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። እረፍቱ ለዳዊት ንጉሥ ኢትዮጵያ። በዚችን ቀን የኢትዮጵያ ንጉሥ የዳዊት የእረፍቱ መታሰቢያ ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለሉል እግዚአብሔር ክብር ምስጋና ይሁን፣ መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት ዘጠኝ የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።